ብዙ ጊዜ ስመኘው የነበረ ነው። እንዲህ ያለ ልብስ ዛሬ አንቺ የመጨረሻ ልጄ፣ የደመቀ ነገር እግዚአብሔር። ኦ ማይ ጋሽ ሩታዬ! አዎ እኔ ደግሞ ይሄ ሰሞን ማለት ነው። ቤተሰብ ሩታዬ፣ የኔ ውድ ነገር በሰላም ውለጅ። አሁ ቤተሰቦቿ በደንብ አድርገው መርቀዋታል። ቀጥሎ ደግሞ ወደ ገደለው ልግብ አላችሁ ጋይስ። እናንተ እናንተ እኔ ስመኘው የነበረ ብዙ ጊዜ ስመኘው ነበረ፣ በመጨረሻ ልጄ ለበስኩት። በቃ አባት ይሉሃል ይሄ ነው። ልጅ ይሉሃል ይሄ ነው። ሰምታችኋላ። ብዙ ጊዜ ስመኘው ነበረ አሁን በመጨረሻ ልጄ ለበስኩት። የኔ ውድ ነገር ሩታዬ የልባ ድረስ እኮ ነሽ። እውነቴ ነው የምልሽ የልባ ድረስ ማለት ነው። የኔ ጨዋ፣ አዎ፣ የአብርሃም ንግስት ሚስቱ። ወይኔ አብርሃም፣ የማትወዱት ልጆች አላችሁ ባልዋ እኔ ከማልቀሴ በፊት ላይክ እያደረጋችሁ፣ ለማንኛውም እኔ ዛሬ ደስ ብሎኛል እና ምንድን ነው አትሉኝም? እኔ እውነት ለመናገር ስመኘው ብዙ ጊዜ ስመኘው የነበረው ነገር በመጨረሻ ልጄ የለበስኩትኝ እና በሰላም ይፍታሽ ምናምን ብሎ እንግዲህ መረቃት። አባቷ፣ እናቷ መረቀቻት። ልጃቸው አብርሃም እና አንቺ የሚጦር ያድርገው ብላ እንግዲህ እናቷ በደንብ አድርጋ መረቀቻት ማለት ነው። ወይኔ በላቸው እና ሩታ ደግሞ ከዚ ከዚ ሚስጥር ልንገራቸው፣ ሚስጥር ልንገራቸው። የምሬ ነው የምላቸው ምን እንዳለ ታውቃላችሁ? የሩታ አባት አይ ዛሬ ሰርግ ስለነበረ ነው እንደዚህ የለበስነው አለ። የማሰርግ ነው የነበረው፣ ሰርግ አይደለም የእነ እንትና የነ አብርሃምና የሩታ የመልስ ቀን የለበሳችሁት ልብስ ነው እንዴ? ሳይሆን አይቀርም ቤተሰብ ጠርጥሩ። እውነቴ ነው የምላችሁ ሚስጥር አመለጠ። ሩታ ደግሞ አረ እውነቴ ነው እውነቴ አለች እኮና። እኔ የጠረጠርኩኝ እሱን። ወደ ማንኛውም ካልሰማችሁ ሄዳችሁ መስማት ትችላላችሁ፣ አይመለከተኝም። እና ሩታዬ፣ የኔ ውድ ነገር የልብ አድረስ ነሽ፣ እንኳን አለበስሻቸው። በዛ ላይ ደግሞ አባተሽ ሁሌ የምመኘው ነገር ነበረ አሁን ለበስኩኝ ዛሬ ብሎ እንግዲህ ትናለሽ ማለት ነው። እውነት ለመናገር ደስ ይላል እኮ ሰው ያላለደረገውን ነገር ቤተሰብ ያልተደረገላቸውን ነገር ተደርጎላቸው ደስ ብሏቸው ስታዩ በጣም ነው የሚያስደስተው። እና ሩታዬ እውነት ለመናገር የወላጆችሽ ደስታ ያንቺም ደስታ ነው። ያንቺ ደስታ ደግሞ የወላጆችሽ ደስታ ነው ማለት ነው። የሁላችሁም። እና ውድ ቤተሰቦች እንግዲህ ፏሽብርቅ ድምቅር ብለው ነው የመጡት ዛሬ ማለት አምሮባቸው። በዛሬ ደግሞ ፕራንክ አደረገቻቸው ለሄድ ነው እኔ የስድስት ወር ብር ከፍዬ ነው መጣው፣ ሩታ ለማ ቤት ነው የከፈልሽው? የስድስት ወር ብር ማለት የትኛው ቤት ነው የከፈልሽበት? ሽበት ከአብርሃም ጋር አብራችሁ ኖሯችሁ፣ ለእኛ ቤት ተከራየች ሩታ ብሎ አብርሃም ዋሽቶ፣ አንቺ ተከራየው ብለሽ አናላችን አዙረሽ፣ አብርሃም አናላችን አዙሮ አቤት! የእናንተ እንደእናንተ እኮ የሸወደን የለም እኮ ነው። ድሮ እኮ የሚያለቅስ ሰው ነበረ ጋይስ። አብርሃምና ሩታ ሲጣሉ የሚያለቅስ ሰው ነበረ እኮ። ቲክቶክ ሰፈር ማለት አሁን ላይ ስተዋል። እናንተ ሰሞኑ ሰድባችሁኛል አሉ። እውነቴ ነው የምላችሁ እና የማርቆስ ፎቶ አስቀምጣችሁ ስትሳደቡ ነበረ አሉ። የማርቆስ ፎቶ ፕሮፋይል አድርጋችሁ እኔን ወስዳችሁ ሰድባችሁኛል አሉ። እኔ የማን ደጋፊ እንደሆናችሁ አላቅላችሁም። የአብርሃም ደጋፊ ናችሁ ነው የአብርሃም ደጋፊ እንዳለል የአብርሃም ፎቶ ነው የምትጠቀሙት። የማርቆስ ደጋፊ ደግሞ እኔ ማርቆስ ምን አድርጌው ነው የሰደባችሁኝ? እኔ አልገባኝም። ተሰድበሻል ተብዬ ነው እውነት። እኔ ያላየኋችሁ ማለት ነው። ምን አድርጌያችሁ ነው የሰደባችሁኝ? እውነቴ ነው ብላችሁ በጣም ቆሻሻ ቆሻሻ ቃላት ተናግራችኋል ምናምን ተባለ። እና ደስድብ ንሱስ አለባቸው። እውነት ላይ ነው ብላችሁ እኔ ማርቆስ አልሰደብኩት፣ አብርሃም አልሰደብኩት። ምን ሆናችሁ ነው ወይ ስንትና ሄርሜላ ስለሰደብኳቸው እና ሄርሜላ ከማርቆስ ምን አገናኛቸው እንዴ እኔ እውነቴን ነው የምላችሁ፣ የማርቆስ ደጋፊ ጨዋ መሆናቸው ነው የማውቀው እና ሰድበውሻል፣ ቀጥቅጠውሻል፣ ምንም ያላስቀሩልሽም ተባለ። እንግዲህ እውነቴን ነው የምላችሁ ቤተሰብ፣ እኔ ከትላንት ወዳ ነው የሰማሁት። መቼ ነው ስል ማርቆሴ ና ሩታ አንድ ላይ መጡ ጊዜ እና ማርቆስና አንድ ላይ ሩታ አንድ ላይ መጡ ቀን። እንደውም ማርቆሴ የእኔ ጀግና፣ የእኛ ጀግና፣ የቡታጅራው ጀግና ቀብራራ ስል ነበረ። አልሰደብኩት። ሲጀመር የሚሰደብ ልጅ አይደለም ጨዋ ልጅ ነው። ምን አድርጌ ነው የሰደባችሁ? አዎ ምን አድርጌ ነው የሰደባችሁ? አላቅንላችሁም እና ውሸትም ሊሆን ይችላል አይታወቅ ብለ ባ ውድ ቤተሰቦች እንግዲህ እዛ ሰፈርም እንግዲህ ሽጉጥ ሽጉጥ በሽጉጥ እየሆነ ነው ማለት ነው። እናንትና ሽጉጥ አዘጋጅቶ ሽጉጥ እየደቀነ ነበረ በማደበሪያ ከቶ ማለት ነው። ይሄ ነው የሚሻላችሁ በቃ። ሄርሜላ ከአብርሃም ጋር ተገናኘች፣ አብርሃም ከሄርሜላ ጋር ተገናኘ። አብርሃም ና ሩታ ትዳር ፈረሰ ከምትሉ ማለት ነው በቃ የሚያዋጣ ሽጉጥ መደቃቀል እንዴት ነው ብላችሁ? ቤተሰብ እንዲህ ነው በቃ። አሁን ነው በቃ ጥሩ ስራ መስራት የጀመሩት ጋይስ። የምሬ ነው ብላችሁ እንዴ አብርሃምን ከዚህ ነገር ንቅ ላደርግ አውጥተህልን። አብርሃም ከአንዳቸው ጋር ሽጉጥ መደጋቀል አለበት ጋይስ። እንደነሱ ሆኖ ቢመጣልን ይሻለናል። እኔ ይሻለኛል ቤተሰብ ከዛች ሴትዮ ጋር ከሚመጣ ከነዚዎች ጋር እንደነዚህ ሽጉጥ ደቅ ነው ዱላም ይዞ ቢመጣ ይሻላል ማለት ነው ወይ አብርሃም እንደ ድሮ በቃ ይሄ ሜዳ ለሜዳ የምትተሳሰሩት ነገር ነበረ፣ የሚሮጡት ነገር ነበረ። እንደዛ ብትለምድ ግን አብርሃም አሁን የለም እኮ አሁን የለም። አርጅተዋል መሰለኝ ሳስበው የድሮ እንትን እኮ የለም። የድሮ ነበረ የሚሻለው እንዴ ነው የምላችሁ። በፊት ተጫዋች ነበረ ያዝናና ነበር። አሁን ግን የለም። ወፍ ወፍ አሁንማ ጨጓራችን በደህና እንትን ቢላዋላ አድርጎ ይጥላል። እና እንደዛ ነው ሙላችሁ ውድ ቤተሰቦች። ለማንኛውም ዛሬ ይምጡ አይምጡ አላቅም። እኔ ቲክቶክ የለኝም፣ አጥፍቼ ያለው ጋይስ። አዎ ደግሞ ወድጄ መሰላችሁ? እንዳያጠፋችሁ፣ ስልኬ ሲያስቸግረኝ ነው ያጠፋውን። እና ሩታ የኔ ውድዳ ነገር እንግዲህ ያሁ እነሱ ጋር ነው የምትወልደው እነሱ ጋር ነው የምትኖረው። ከዚህ በኋላ እንግዲህ ብዙ ነገር እንጠብቃለን የእኔ ወድ አቶ አብርሃም አቶ አብርሃም ታደሰም ደግሞ ወደ ቡታ ጀራ ተመልሶ ወደ ኢትዮጵያ ያላልኩት፣ ወደ ቡታ ጀራ ተመልሶ እንግዲህ መልካም ነገር የምና እያደርገን ማለት ነው። ሁነት ነው። እኔ ደስ አለኝ። ቤተሰብ ዛሬ አልብሳ ድምቅ ሽብርቅ ብለው ሲመጡ እንዴት ደስ እንዳለኝ ወይ። በዛ ላይ ደግሞ አባቷም ምን አለ፣ እኔ ስመኘው የነበረው ነገር አሁን በመጨረሻ ልጄ ዛሬ ለበስኩት አለ ማለት ነው። አስባችሁታል? እንግዲህ ቤተሰብ አልብሳችሁ ወይም አድርጋችሁ ሲደሰቱ አቤት እንዴት ደስም እንደሚል ለቤተሰብ የሆነ ነገር አድርጋችሁላቸው ሲደሰቱ ደስ አይላችሁም? እንደዛ ማለት ደስ ይለኛል። ለምን እንደሆነ አላውቅም። አሽቃባጭ እኮ ነኝ። እናንተም ደስ ይላቸዋል፣ እርግጠኛ ነኝ እንዴ። ለቤተሰብ የሆነ ነገር አድርጋችሁ ጥሩ ነገር ማለት ነው። ከዛ በኋላ እነሱ ደስ ይላቸው፣ እናንተም ደስ ይላቸዋል። አዎ ስታደርጉላቸው። ስለዚህ እኔ አሁን ሩታ እያደርገው ቤተሰብ ሲደሰት ሳይ እኔ ራሱ ደስ አለኝ። ጋይስ፣ የሰው ነገር እኔ ራሱ ያስደስተኛልና እንኳን ማስደሰት ሽልን። የእኔ የኔ ውድ አቶ አብርሃም አቶ አያልቅበትም ደግሞ ማለት ነው። አዎ ቤተሰቦችን፣ መቼ ነው የምታስደስተው ማለት ልክ እንደ ሩታ ቪዲዮ። አሁን በቃ ተመለሰ ነው እኮ ጋይስ፣ ልጅ ተመለሰ እኮ ወደ ሸገር እንደው ያለ ነገር እኮ ማድረግ የለውም እኮ ታደርጋለህ። አያደርግም እኮ አደለን? ጋይ ያደርጋል እኮ። ግን ችግሩ ምንድን ነው? እሱ ከነሱ ጋ ይዞልን ቢመጣ ምን አለበት? አሁን ይዞልን ሁለት ቀን ሶስት ቀን አሁን ከዚች ጋር ትናንትና ከሚመጣ ከጋሽዬና ከማዘራቸው ጋር ቢመጣ ምን አለበት? ምን ነበረበት? ምንም የለበትም። እሱ ግን አላደረገውም። ሄደና ሄርሜላ ሻንጣ ተሸክማ መጣች። አያሳድሩኝ። እኔ መጨረሻ አካባቢ ጋይ ሲቅርት አድርጉልኝና ስቅ ያለው መጀመሪያ ወቅጫት ያለው ግን በኋላ ደግሞ ቴሌቪዥን ክፈቱልኝ፣ ያ የሕፃናት መጫወቻ ክፈቱላት አላብርሃም ወይ በላቸው እና እንደዛ አለ ማለት ነው። በዛ ላይ ደግሞ የጸጉሻ ካራክተር ሰርቃ ነበር የሄደችው ሌባ ስታስጠይ በዛ ላይ ደግሞ ጸጉሩ አሰራርባ እና ቤተሰብ ቪዲዮ በነገራችን ላይ የቆየ ቪዲዮ ነው። እሺ፣ እውነቴ ነው ብላቸው። የና አብርሃም ቪዲዮ የቆየ ቪዲዮ ነው። እውነቴ ነው ብላቸው። እመኑ እመኑ እመኑ። ወደ አዲስ አበባ ሄደን ምናምን ያሉትን ውሸት ነው ማለት ነው። ገና ወደ አዲስ አበባ መሄዳቸው አለመሄዳቸው አላቅም፣ ግን ቪዲዮ የቆየ ነው። ጸጉሯን መመልከት ትችላላችሁ። ይሄ ጸጉር አልተሰራም ቆየ ቆየ የተሰራ እንትን ጸጉር ነው እንጂ አዲስ አይደለም። የሩታ እንዳይመስላችሁ የሄድ ሚላ ነው የምላችሁ። ሰምታችኋል። ወደ ቡታ ጀራ ሳይሄዱ በፊት ነው የተቀረጸው ይመስለኛል። ያው ጸጉሩ የቆየ ነው ብዬ ነው ደግሞ። እንዴት ነው የሚያስጠላብሽ በእናትሽ የጸጉር አሰራርሽን? እውነት በሩታ ስታይል ራሱ ብትወስድ አላማረባትም እንዴ! የሚያምረው ማ ሩታ ጋር ነው። እውነት ነው ብላችሁ እኔ ለፈጣሪያችሁ ብላችሁ እውነትን ተናገሩ። አላማረባትም በሩታ ራሱ ብትሰርቅ ማይዲያው ማለት ነው አላማረባትም ነበር አያምርባትም ሲጀመር። አሁን ትናንትና ራሱ የተሰራው አያምርም ወይስ አናቷ ሰፊ ስለሆነ ነው? ይመስለኛል አናቷ ይሄ ስፋት ስላለው ነው መሰለኝ። እንትን አላለም ምንድን ነው እናንተ ደክሞኛል። በቃ ጋ ስለእነሱ ማውራት ይሰለቻለም ሲጀመር። በቃ በተለይ ስለእንትና ማውራት ይሰለቻል። ወደ ማናት እቼ ስሟል ጠፋብኝ በቃ ስለ